የተከዜ ቲዩብ ቻናል ነው። ቻናላችን ስለምታበረታቱ በጣም እያመሰገን። የዛሬው ፕሮግራማችን ስለ መከባበርና ርኅራሄ ስለተሰኙ ቃላት እናወራለን። ሩኅሩህ ማን ነው? ሩኅሩህነት እንዴት ይመጣል? መከባበርስ እንዴት ይመጣል? መከባበርስ ጉዳቱ ምንድን ነው? ቀና ሀሳብ፣ ርኅራሄ፣ እኩልነት፣ ፍትህ መከባበር መረዳዳት፣ መተባበር የሚባሉ ቃላት አሉ አይደል? እነዚህ ቃላቶች ደስ ይላሉ ሲሰሟቸው፣ እና ግን ሰዎቹ ደግሞ ሲተገብሯቸው አይስተዋሉም። ለምንድን ነው ተግባር ላይ የማይውሉት የሚለውን ጥያቄ እናነሳለን ፕራክቲካ ፕራክቲክሊ ሲደረጉ አይታይም። ግን ደግሞ አሉ፣ ቀ ተርሞች። አንድ ፈላስፋ ምን ይላል፣ ስሙን መጥራት ስላልፈለኩ ነው፣ እኩልነት የሚለው ቃል ያለ እኩልነትን ያመለክታል ይላል። እንደምን አይነት ለማለት ፈልጎ ነው? አልበላሽምን ምን አመጣውም? ጦጣዋ ከዛፍ ተሰቅላ መሰለኝ እንግዲህ። ተረቱን በትክክል ልወቁ አልወቁ በላቅም ጦጢት ይላ ተለያያጭ፣ ጦጢት ነይ፣ ውረጅ፣ ነይ፣ አልበለሽም። ዜን አልበለሽን፣ ምን አመጣው አለች አሉ። አልበለሽን፣ ምን አመጣው እና ኢኳሊቲ ኢንዲኬትስ አን ኢኳሊቲ። እንግዲህ ዓለም ያለ ሰው ሁሉ ስለ እኩልነት፣ ስለ ፍትህ፣ ስለ መከባበር፣ ስለ መረዳዳት፣ ስለ ፍቅር፣ ስለ አንድነት በብዙ ያወራል፣ በብዙ ዶክመንቶችን አጨናንቀዋል። ሶሻሊዝም ሀብትን እኩል ማከፋፈል፣ ሰዎችን መርዳት፣ መተባበር፣ በጎነት፣ በጎ ሀሳብ፣ ቅንነት፣ ኢንተግሪቲ፣ ፍታዊነት እነዚህ ሁሉ በቃ ይወራሉ።